የመጨረሻ ማስጠንቀቂያ ማለት ነው ለሄርሚላ ይሄ እንትን ቪዲዮ ትናንት በትንሹ አይተሻል በትንሹ ብዙ ዩቲዩበሮች ተቀባብለው ሲሰሩት አይተሻል ያንን የራቁት ቪዲዮ ከዚህ ፍላሽ የወጣ ነው አብርሃም ካጠገቡ እራቂ በማትርቂ ከሆነ ማለት ነው እዚህ ፍላሽ ውስጥ ያለው ሙሉ ከስልክ ሪከርድ እስከ ምንድነው እንትን ድረስ ሄደሽ ዱባይ ድረስ ሄደሽ። ሰላም ሰላም ሰላም፣ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። አሚሮ ሰላም በላቸው። ጠፍታ ይመጣው እያው በጣም ሰላም በላቸው። ብቻ እኔ ባለ መኖሪ በጣም ብዙ ያጣሁት ነገር አለ። አንቺም ደግሞ በጣም ብዙ ወደ እንደደርስብሽ ብቻ አይቻልም። ቤተሰቦቼ በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። ይህንን ነው ልላችሁ የሚፈልገው እና በጣም ብዙ ነገር ደግሞ ታያላችሁ። ከዚህ የበለጠ ነገር ማለት በጣም ብዙ ነገር ነው ማሳያችሁ። እና ቤተሰቦች እንግዲህ ያው ዛሬም ተመልሰን መጥተናል። ከአሚሮ ጋር ነው አብረን የመጣ ነው። እንግዲህ ሰሞኑ እሱ ባለመኖሩ ያው እንግዲህ የደረሰብኝን አይታችኋል። እና እንግዲህ አሁን ያለ ጋርድ ያለምን አልንቀሳቀስም። እንግዲህ ወንድሜን ከጎን አድርጌ ነው የምንቀሳቀሰው በሚሄድበት ቦታ እና ቤተሰቦች ዛሬ ተመልሼ የመጣሁበት ምክንያት ሰሞኑን የሰራላችሁን ቪዲዮ አይታችኋል። ያለፈው ቪዲዮ እንደዛ ተደብድቤ ምናምን አይታችኋል። ያም የፖስታ ዝም ብላቸው እና እና ያ የፖስታ ጉዳይ ነው እና ያ የፖስታ ጉዳይ ደግሞ ለባለቤቱ መስጠቴንም ታውቃላችሁ፣ ለአብርሃም። እና ግን በመሀል ምንድነው እዚያን ቀንም የነገርኳችሁ ፖስታ ውስጥ ፍላሽ እንደነበረ ነግሬያችሁ ነበረ እና ያ ፍላሽ በዛኔ በጸቡ ሰዓት ምናምን ፍላሹ ወድቆ ነበረ። እኔ ደግሞ ዋናው ሀሳቤ ፖስታው ላይ ስለነበረ ፖስታው መስጠቴን እንጂ ፍላሹ ልብ አላልኩም ነበር እና እዛው ከደረሰው በኋላ ነው ፍላሹ አለመኖሩን የደረሰኝ ማለት ነውና በሰዓቱ በጸቡ ሰዓት የነበሩ ሰዎችን ጠያይቄ ነበረ። እንግዲህ ስጠይቅ ያው በተወሰነ በሰው በሰው ፍላሹ ማንጋ እንዳለ ደርሼበታለሁና ዛሬ እንግዲህ ያን ፍላሽ ሊያቀብለኝ ይመጣል እና እዚህ ጋር ተቀጣጥረናል። ለዛ ነው ቤተሰቦች ቪዲዮ ይዤላቸው የመጣሁት እና ቤተሰቦች እንግዲህ ባለፈውም ነግሬያቸዋለሁ፣ ፍላሹ ውስጡ የነበረውን ነገር አይቸዋለሁ። እኔ ውስጡ በደንብ አይቸው ነበረ በጣም መጥፎ መጥፎ ነገር እንዳለው የሄርሜላም በጣም ብዙ አጸያፊ ቪዲዮዎች እንደነበሩ ምናምን የስልክ ሪከርድም እንደነበረው ነግሬያቸዋለሁ። እና በዛ መሀል የተወሰነ እንትን ቪዲዮ ተለቋል። እኔም አይቸዋለሁ። ሰሞኑን ያው እንዴት እንደሆነ እኔ ማለት ፍላሹ የወሰደው ልጅ ምንም እንዳላየውም ከፍቶ በደንብ ነግሮኛል። ግን ያው ሰው ነው፣ ሰው ማመን ከባድ ነው እና በየት በኩል እንደወጣ ወይ ከሌላ በኩል ይዩትን አላውቅም። እንግዲህ የራቆት ቪዲዮ የሄርሜላ ብዙ ሰዎች አይታችሁታል ብዬ ተስፋ አደርጋለሁ፣ እና ያ ቪዲዮ ወጥቷል። ብዙ ዩቲዩበሮች እየተቀባበሉትም ነበረ፣ እና ቤተሰቦች እንግዲህ ያ ደሞ በትንሹ ነው የወጣው፣ በትንሹ ማለት ነው። ከዛ የበለጠ ብዙ የሚያስጠሉ ቪዲዮዎች እንደነበሩትና ከዛም ደሞ የስልክ ሪከርድ ከጓደኛ ጋር ትደዋወል የነበረውን የስልክ ሪከርድ ጓደኛ ሪከርድ አርጋት እንግዲህ ከልጁ ጋር ተባብረው ነው ያንን ሪከርድ ያደርጓት ማለት ነው። ከፍቅረኛው ዋጋ እና ያ ሪከርድ ምንድን ነው? ቤተሰቦች ይሄን ብቻ ለኔ ለናንተ ልንገራችሁ ማለት በጥቂቱ። ብዙዎቻችሁ እኔ ስናገር የማታምኑ ቤተሰቦች አላችሁ፣ ያውሱም የሷ ወገን እንደሆናችሁ እርግጠኛ ነኝ። እኔ ቤተሰቦችና የሩታዬ ቤተሰቦች እኔን መቼም በቃ በመጥፎ እንደማታዩና ለኔ መጥፎ ነገር እንደሌላችሁ አውቃለሁ። ያው፣ ጥሩ እንደምትወዱኝ እኔም በጣም ወዳችኋለሁ አከብራችኋለሁ። የሄርሜላ ደጋፊዎች የሄርሜላና የአብርሃም ደጋፊዎች ማለት ነው። እናንተ ናችሁ እንዲህ መጥፎ መጥፎ ኮሜንት የምትጽፉትና በቃ ውሸት እንደሆነ ምናምን የሆነ ነገር ምናምን ትጽፋላችሁና ለዛ ማረጋገጫ ማለት ነው ያ እንትን ቮይስ ሪከርዱ ፍላሹን አሁን ይዞልኝ ከመጣ እስቲ በእንትን አድርጌ ለማሰማት እሞክራለሁ ማለት ነው። እና ምንድነው ሪከርዱ ላይ ያለው? ያን ሰዓት ስጦታ የሰጠችው ሰዓት የምታስታውሱ ከሆነ ለአብርሃም ስጦታ የሰጠችው ሰዓት ከዱባይ ነው የገዛችው። ያን ሰዓት እና ከዛው ከዱባይ መተት አሰርታበት ነው የመጣችው። ቤተሰቦች ይሄን ቀጥታ ስልክ ከጓደኛዋ ጋር ስታረግ ጓደኛዋ ሪከርድ አድርጋ ነው ከልጁ ጋር ተባብራ፣ ከፍቅረኛዋ ከድሮው ፍቅረኛዋ ጋር ማለት ነው እና ሰዓቱ ላይ የዱባይ ያውም ዋናውን ነው መተት አሰርታበት የመጣችው። ይሄ ደግሞ ምንም መቼም ቀጥታ ትክክለኛ ነገር ነው። ምክንያቱም እኔ ያው በደንብ ስለሰማሁትም እርግጠኛ ነኝ። እናንተም ደሞ እርግጠኛ መሆን አለባችሁ። ምክንያቱም ልጁ ያለ አግባብ እንደዚ አይሆንም። በቃ ትናንት ማታውን አይታችኋል። በእርግ ድረስ ገብታ እንደዛ እንትን ስትል ሰው ውጪ ብሎ ገፍተ ማስወጣቱ ራሱ ያልቻለበት፣ በቃ እጅግሩ ተይዟል፣ ተሽመድምዷል። በደንብ አርጋ ነው ያሰረችው፣ በደንብ አርጋ ማለት ነው እኔ በጣም እኔ ሲወራ እራሱ ሰማለው። በቃ ይሄ የአረብ መተት ምናምን ሲባል በደንብ ነው የምሰማውና በጣም አደገኛ መሆኑ የሚገርመው። በቃ ምንም እንዳይንቀሳቀስ አድርጋን ያሰረችው። ምክንያቱም ሰው በቃ ከአንድ ሁለት ሶስት ችግር እየደረሰበት እያወቀ ሚስቱ እንዳልፈለገች እያወቀ ሂጂ ብሎ ማባረር ለምን ያዘው? ውስጡኮ አይፈልጋትም ፈልጋተም ግን በቃ መጨከን ያልቻለው በቃ በዛ መተት በደንብ አድርጋን ያሰረችው ቤተሰብ፣ በደንብ አድርጋ ማለት ነው። ስለዚህ ያንን እንግዲህ ወንድም እህቶቹ እንግዲህ ጸበል ቢወስዱትና የተሻለ ይመስለኛል። ጸበል ቢወስዱት የሆነ ነገር እንትን ቢያደርጉት ወይ ደግሞ በእስልምናም ከሆነ ቢያስቀሩበት የተሻለ ነው ብዬ ከዛ ውጭ አይወጣለትም። እንግዲህ ያው ወንድሞቹ እና የፍሬ ምናምን ቡዜም አለች እነሱ እነሱ ሌሎችም አሉ አንድ ላይ እንግዲህ እንትን ቢሉት የተሻለ ይመስለኛል። ማለት የሚሻለው እንደዛ ነው። ከዛ ውጭ ሊለቀው አይችልም ማለት ነው እና ቤተሰቦች ከዛ ውጪ በጣም ብዙ ብዙ ደሞ መረጃ አለ። ያው እንደነገርኳችሁ ራቁቷን እንትን ያለችው ቪዲዮ ወጣው ቪዲዮ አለ። ከዛ ደሞ በተጨማሪም እንግዲህ ያው ፍላሹን አላየውም፣ ፎቶዎቹም ግን ወረቀቱን ፎቶዎች ምናምን ያሉበት እሱን እንግዲህ አብርሃም ደርሶታል። ምንም ሊወስን አልቻለም፣ ምክንያቱም ተይዟል። እንግዲህ እንደምታውቁት ተይዟል፣ ምንም ማድረግ አልቻለም። ያ እንግዲህ ፍላሹን ደሞ ቀጥታ እልክለታለሁ ማለት ነው ቤተሰቦች። እንግዲህ ልጁም አሁን ይመጣል። ራሱ ከመጣ ራሱ ሰውም እልካለሁ ካልሆነ ስላለኝ እንግዲህ ልጁ ይምጣና ምናልባት አሚሮ ሌላ ችግር እፈጥራለሁ ምናምን ካሉ ሬዲዮ ነጠብቅ። ምንም አትጨነቂ። ሲጀመር እስካሁን ስላልነበርኩ በጣም ብዙ ነገር እንዳደረሱብኝ ሰምቻለሁ፣ አይቻለሁ። አለመኖሬ ደግሞ ምን ያህል ዋጋ አስከፍሎሻል። በጣም ብዙ ነገር አይቻለሁ። ሲጀመር እኔ ከዚህ በኋላ ካጠገብሻለለኝ እንደዛ ሆነሽ ሳይ ምንም በቃ አልቻልኩም። አሁንም ሲጀምር በጣም ከብዶኛል። ሲጀምር ማለት ነው በጣም እኔ አለመኖሬ ነው የዚህ ሁሉ ነገር ማለት ነው። እና ችግር የለውም የሚያጋጥማል። አሁን ካሁን በኋላ ነው ጥንቃቄ። ያንንም ብዙ ሰው ይዤ መንቀሳቀስ ነበረብኝ። የራሴ ጥፋት ነው። ያው ከዚህ በኋላ እኔ ካጠገብሽ ነኝ። ምንም ነገር አታስቢ። እኔ ምንም ማድረግ ያለብኝ ነገር አድርጋለሁ። መሄድ ባለብን ልክ ሄደን እኔ ላገዘሽ ዝግጁ ነኝ ማለት ነው። ቤትኛው ነው መንገድ የትኛውም ያክል ብትጓዥም እንኳን እኔ ከዚህ በኋላ አድርሽ ነው። ስለ ጉድሽም እንኳን ስለ እንደዚህ ስላስቀየሽ ራሱ በጣም ነው አመሰግናለሁ፣ ወንድሜ ኩራቴ ኩራቴ። እና እንግዲህ ቤተሰቦች ያው እንግዲህ እሱን ነው የምንቀሳቀሰው። ያው ምንም ነገር ቢፈጠር ግን ያው ምንም የወደቀ ቃል ነው ያነሱት። ምንም ጸብ ምናምን እንትን ይላል ብዬ አላስብም። እንግዲህ ልጁም የመጣ ነው። ቤተሰቦች እሱ ይመስለኛል፣ ወደ ወደኛ የሚመጣው እሱና ሚሮኛን ፍለጋ መሰለኝ። እስኪ ጥራ ነይ። እንግዲህ እሱ ነው እሱ ነው መሰለኝ። እኔ አይደለም እንትን በስልክ አውርቼዋለሁ። ግን ማለት ራሱ ባይሆን ወይ ተልእኮ ነው እንደዚህ ያነሳ አይደለም ያወራኝ። እና ቤተሰቦች እንግዲህ እየመጣ ነው። አዎ። እና ሰላም ነው። አንቺ ጋር ነው የተደዋወልነው። እና አንቺ መሆንሽን፣ ታዲያ በምን ላክ እችላለሁ? ድምፄ እንዴ ነው። በስልክና በአካል ይለያል። ያው ለማስመሰል ይሞክራል። ቢያንስ ስልክሽን፣ ስልኬ የተደዋወል ነው መጀመሪያው፣ አስር ቤት አምሳ ስድስት መጨረሻው አይደል? እሺ። ኦኬ፣ ኦኬ። እሺ፣ ቧላ እንገናኛለን። ችግር የለም። እንገናኛለን። ቪዲዮ ልጨርስና አገኛለሁ። ጠብቀኝ፣ ወደዚያ ሄድ ብለህ እሺ። እንግዲህ ቤተሰቦች ያው ፍላሹን አምጥቶልኛል። እንግዲህ ይሄ ፍላሽ ነው፣ ብዙ መረጃ የያዘው ይሄ ፍላሽ ነው። በዚህ ፍላሽ ውስጥ ነው ያ ሁላ ጉድ ያለው። እንግዲህ የሄርሜላ በእርግጥ እሷ ምንም የምታፍርም ምናምን አይነት እንትን አይደለችም ግን ያው እንግዲህ የሷ የሚያጸይፉ ተግባራት እና ብዙ ነገርን በዚች ፍላሽ ውስጥ አለ። የሷ መጥፊያም ሊሆን የሚችለው መነሻም ሊሆን የሚችለው ይሄ ፍላሽ ነው። እንግዲህ በዚህ ፍላሽ ውስጥ ነው ብዙ ነገር ያለውእና ቤተሰቦች እንግዲህ ያው ልጁ የሚለው በብዙ ገንዘብ እንግዲህ ተደራድሬ ነው ቤተሰቦች ይህም ፍላሽ ይሰጠኝና በኋላል ጠብቅሽ ወይ ምናምን የሚለው ያው ሳንቲም ነገር ፈልጓልና እንግዲህ ለኔ ለእናንተ ስል ነው እንግዲህ ሁላ መስዋዕትን መከፍለው ና እና ቤተሰቦች እንግዲህ ምን ይመስላችኋል? ይሄን ፍላሽ አሁን የተወሰነውን ላሰማቸው። ቤተሰቦች ይሄን ነገር አሚሮ ቦቲጂ አድርገን እኮ አይደለም ትንሽ የተወሰነ ሪካርዷን ቢሰማት፣ እንደዛ እንደዛ መሆን የለበትም አሁን ምክንያቱም የለም፣ ካሳየናቸው አይቀር ሙሉ ቪዲዮ ነው ልናሳያቸው የሚገባው። በዚህ እኔ መሆን አለበት ብዬ ነው ያላስበው። ምክንያቱም አሁን እዚህ ጋር አሳይሻቸው። እሺ፣ ምን አያምኑሽም ማለት እኮ አይደለም ማያነ የእኔ ቤተሰቦች ያምኑኛል፣ አላቃለው ማያምን አይመነኝ። የእሷ ቤተ የእሷ ደጋፊዎች ግን የሚያምኑኝ፣ የእኔ ቤተሰቦች ያምኑኛል፣ ግን ደስ እንዲላቸው ስለዚህ ሙሉ ቪዲዮ ብታሳያቸው ይሻላል። እንደዚህ አሁን እንደዚህ ማሳየት ከማሳየቱ ሙሉ ቪዲዮ ነው እሺ። እንዲና አድርጋ ቤተሰቦች፣ ለቀጣይ እንቀጣጠርና ለቀጣይ እኔ ለአብርሃም እልክለታለሁ ግን ማለት ነው እንትን ማትል ከሆነ እኔ በላፕቶፕ አርጌ ቪዲዮን ይሄን ቀርጬ በላፕቶፕ አርጌ ለቀጣይ ብንቀጣጠር እስካሁን ላፕቶፕ ጭምር በላፕቶፕ ቪዲዮን እያሳያችሁ ቀርጬ በእንደዛ ብናደርግ ይሻላል። እንደዛ ይሻላል። አዎ ግን እኔ አሁን ከምንም ነገር በላይ የምፈልገው ታውቂያለሽ አንቺ ላይ እቺ ማከስት ነች፣ ምናምን ነገር ተብያለች። አረ አንቺ ላይ ሰነዘሩ። አረ ለምን ዛሬ አይመጡም? አይ እንትና ነው አሁን ፖሊስ ክስ ምናምን አድርጌባቸዋለሁ። ያው እንትን ሲያወሩኝ ያው በአካል እናወራ ብያለሁ። ምክንያቱም አጠገቤ እንዳይደርሱ ያው የህግ እንትን ገደብ ስላለባቸው ለዛ ነው ያልመጡት። እኔው ነሰ ታወራ ነው ነው እንደዚህ የሁሉ ነገር ሊያደርጉ የፈለጉት ይሄ ሁሉ ዋጋ ሊያስከፍሉሽ ማንም የለሽም ምናምን ብለው ሲጀመር እኔ ከዚህ በኋላ የፈለጉትን ጎረምሳ የፈለጉትን ሰው እንኳን አሰባስበው ቢመጡ እኔ ይቀበላቸዋሉ እኔ እራሴ ሲጀመር፣ እስካሁንም ድረስ ይሄ ሁሉ እኔ በቃ ምንም ልልሽ አልፈልግም። ሲጀመር ማለት ነው አሁን የሚፈልጉ ከሆነ የትኛውም መንገድ የትኛውም ነገር ተጠቅመው ማለት ነው። ለምንድን ነው እነሱ እንደዚህ የሚሆኑት አንቺ ላይ የሚሰነዝሩት? አንቺ ላይ ጥቃ ያለሽ። አረ በእናት እኔ ደሞ ዋጋቸውን ካልሰጧቸው ደግሞ ታያለሽ። እኔ እነሱ ያሉበት ፈልጌ ነው ዋጋቸውን ስጣቸውስ ጀምር ማለት ነው። አረ ሁሉ ዋጋው ማግኘት ካለበት ከሄርሜላ ነው የሚጀምረው። ሁሉ ነገር ከሄርሜላ ነው የሚጀምረው። እንግዲህ ቡታ ጅራን ያለችው ቤተሰቦች፣ እሷም ሰሞኑን ቡታ ጅራን ያለችው ከአብርሃም ጋር አብረው መጥተዋል። እንግዲህ ቤተሰቦች፣ ያው እሷንም እንግ ማግኘት ከቻልኩኝ አገኝና አወራታለሁ ማግኘት ከቻልኩ፣ እሺ ብላ ድፍረት ኖሯት ካገኘች ማለት ነው። ድፍረት ካላትና ፊትለፊቴ መቆም ከቻለች፣ ካልመጣች ግን አትምጣ። እኔ እንደነገርኳችሁ ቤተሰቦች፣ ቀጣይ ለላፕቶፕ ሬዲ አድርጌ ሁሉን ነገር ሬዲ አድርጌ ቪዲዮውን ይዤላችሁ እቀርባለሁ፣ አሳያችኋለሁ። የኔ ውድ ቤተሰብ በእኔ እወዳችኋለሁ፣ በጣም ነው መወዳችሁና ለእናንተ የማላደርገው ነገር የለም። ቤተሰቦች እንግዲህ ቪዲዮውን እንትን ብዬ ቀጣ ይዤላችሁ መጣለሁ። እስከዛ ግን ያው ያለውን ነገር በቃ በብዙ እንትን አጣራለሁ። ቪዲዮንም ውስጡ ይኑረው አይኑረው እንግዲህ ቤተሰቦች ደልቶ ይስጠኝ አይስጠኝ፣ ያው ኮፒ ማርጎት ሊሆን ይችላል አላቅም ብቻ፣ ይሄንን ያለውን ውስጡ አይቼ መኖር አለመኖሩ ልጁም እየጠበቀኝ ስለሆነ ለሱ እንትና ልበለው ያው ሳንቲሙንም ፍለጋ ቆሞ እየጠበቀኝ ነው። ከሱ ጋር ላውራና ልደራደር ያለውን ነገር ስለዚህ በቀጣይ እንግዲህ እንገናኛለን ቤተሰቦች። ያው እንደምታዩት ልጁ ቆሞ እየጠበቀኝ ነው። እንግዲህ እዛን ቀን ያገኘው በጸቡ ሰዓት እሱን ያገኘው ማለት ነው። ይሄንን ፍላሽ እንግዲህ ሄርሚላ፣ ይሄ ቪዲዮ እንታይዋለሽ የመጨረሻ ማስጠንቀቂያ ማለት ነው። ለሄርሚላ ይሄ ምንትን ቪዲዮ ትናንት በትንሹ አይተሽዋል፣ በትንሹ ብዙ ዩቲዩበሮች ተቀባብለው ሲሰሩት አይተሻል። ያንን የራቁት ቪዲዮ ከዚህ ፍላሽ የወጣ ነው። አሁንም ማለት ነው። ካጠገቡ ምትርቂ ከሆነ ካጠገባቸው ራቂ ራቂ። ከነዚህ ሁለት ልጆች አብሶ ከአብርሃም ካጠገቡ ራቂ። በማትርቂ ከሆነ ማለት ነው እዚህ ፍላሽ ውስጥ ያለው ሙሉ ከስልክ ሪከርድ እስከ ምንድነው እንትን ድረስ ሄደሽ ዱባይ ድረስ ሄደሽ ሰዓቱን ዱባይ ድረስ አስልከሽ ያሰራሽበትን የጥንቆላይ መተትሽን እና እሱ ሪካርድና ሌላ ምን ምን ይሆንሽ ቪዲዮ እንደቀረሽ ከድሮ ፍቅረኛሽ ጋርም ሆነ ከሌላ ሰው የቀረሽው ሙሉ መረጃ እዚህ ፍላሽ ላይ ይገኛል። እምታርፊ ከሆነ ረፊ፣ እማታርፊ ከሆነ ይሄን ፍላሽ እንግዲህ ለቤተሰቦቼ እንደነገርኳቸው ቀጣይ ላይ አወጣዋለሁ። በጉልበትም እንሄዳለን ከፈለግን። አዎ የማይቀር ነው። እኛ ያዝነው መረጃ ያው ከጉልበትም እንኳን የለም ከምንም ነገር በላይ የሚበልጥ ጉልበት ነው። እውነት ነው፣ እውነት ነው። ለዛ ስለ ሆነ ስነ ስርዓቷን የምትይዝ ከሆነ ስነ ስርዓቷን ትይዛለች። ማቲ ደግሞ ከሆነ እኛ መረጃውን ደግሞ ይፋ እናደርገዋለን። በቃ እኔም እንደዛ ባይ ነኝ። በቃ ቀጣይማ ተስተካካይ ከሆነ ቀጣይ ያንን እንትን አሳያችኋለሁ። ቤተሰቦች እንግዲህ ማለት ነው። እነዛ ሚያችን ብትሆን እህት ተብዬዋም እንግዲህ ያው ያ ጥፊ ምን አስተካክሏ በፖሊስ እንግዲህ እና ቤተሰቦች እንግዲህ በቃ እንደነገርኳችሁ ቀጣይ የማታርፍ ከሆነ ይሄን ፍላሽ እንግዲህ እንደ በላፕቶፕ አርጌ ይላችሁ ቀርባለሁ። እንግዲህ በዙሪያ ያላችሁ ማለት ነው በጣም በፊት ጥሩ ሰው የምትባሉ እኔ በጣም ወደው ማከብረው እዩልም አለ ፈረንጁ ምናምን በጣም እኔ ጥሩ ናችሁ ብዬ ነበረ እስከዛሬ ድረስ እማስበው ማለት ነው። እና እነሱም እንግዲህ በመተቷ ቀላቅላቸዋለች። እዩልም እንግዲህ መጀመሪያ በጣም ይጠላት እንደነበረ አጠገቡ እንዳደርስ ሲከራከር የነበረ ልጅ አሁን በመተቷ ጎትታ አስገብተዋለች። ቤተሰቦች እሱም ተቀላቅሏል አባል ሆኗል ማለት ነው ወደ እሷ መተት። ስለዚህ ፈጣሪ ካጠገባቸው እንግዲህ ፈጣሪ ምንድነው ይጠብቃቸው፣ ያንሳላቸው ያመተት ሌላ ምንም ማለት አይቻልም፣ ምንም ማድረግም አይቻልም። ፈጣሪ ሁሉንም የሚጠብቅ እንግዲህ። ቤተሰቦች ቀጣይ ቪዲዮ ላይ እንገናኝ። እስከዛ እወዳችኋለሁ። አሚሮ ማለት የምትፈልገው ነገር አለ? ያው እኔ ማለት የምፈልገው ነገር አንድ ነገር ቢኖር ምንም ነገር በቃ ሊደርስብሽም ሆነ ምንም ነገር ላይ ከዚህ በኋላ ከኋላችን ምንም ነገር እንዳትፈሪ የትኛውም ነገር ስታደርጊ በሙሉ ኮንፊደንስ እንድታደርጊ ነው የምፈልገው እና ከጎንሽ ነኝ። በቃ ይሄ ብቻ ማለት የምፈልገው ነው በቃ እና ቤተሰቦች እንግዲህ ቀጣይ ቪዲዮ ላይ እንገናኝ። ሰላም ሁኑልኝ። እወዳችኋለሁ።